በኢትዮጵያ ፕሪምየር ሊግ የ25ኛ ሳምንት የአራተኛ ቀን ጨዋታ ኢትዮጵያ መድን አዳማ ከተማን በማሸነፍ መሪነቱን ያጠናከረበትን ውጤት ማስመዝገብ ችሏል። በሐዋሳ ዩኒቨርሲቲ ስታዲየም ቀን 9 ሰዓት ላይ የተደረገው ኢትዮጵያ መድንና የአዳማ ከተማ መራ ግብር በአሰልጣኝ ገብረመድን ኃይሌ ቡድን ሶስት ለአንድ አሸናፊነት ተጠናቋል። ኢትዮጵያ መድንም መሪነቱን ያጠናከረበትን ውጤት ማስመዝገብ ችሏል። ሶስቱን የማሸነፊያ ጎሎች መሐመድ አበራ 22ኛው ደቂቃ፣ ሀይደር ሸረፋ 35ኛው ደቂቃ እንዲሁም ያሬድ ካሳይ 51ኛው ደቂቃ ላይ ማስቆ ሊቆጠር ሲችሉ ስንታየው መንግስቱ ብቸኛውን የአዳማ ጎል በጭማሪ 45ተኛው ደቂቃ ላይ ማስቆጠር ችሏል። የእለቱን ውጤት ተከትሎ የኢትዮጵያ መድን በ48 ነጥብ የኢትዮጵያ ፕሪምየር ሊግን በበላይነት እየመራ ሲገኝ አዳማ ከተማ በ21 ነጥቦች 16ኛ ደረጃ ላይ ተቀምጦ ላለመውረድ እየታገለ ይገኛል። ኢትዮጵያ ቡና በ39፣ ባህር ዳርና ወላይታ ዲቻ በ37 ነጥብ በግብ ክፍያ ተበላልጠው ሶስተኛ ና አራተኛ ደረጃ ላይ ሲቀመጡ፣ ወልዋሎ ዲግራት ዩኒቨርሲቲ በ11 ነጥብ፣ ሽረ እንደስላሴ በ17 ነጥብ ወራጅ ቀጠና ላይ ይገኛሉ። የ25ኛ ሳምንት የመጨረሻ ጨዋታ በድሬዳዋ ከተማና ና በኢትዮ ኤሌክትሪክ መካከል ሊደረግ የነበረው መርሃ ግብር በሀዋሳ በጣለው ከባድ ዝናብ ምክንያት ጨዋታው ለሌላ ጊዜ እንደተራዘመ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር መረጃ ይጠቁማል።

የኢትዮጵያ ብሔራዊ ቡድንን ከ31 ዓመት በኋላ ለአፍሪካ ዋንጫ ማሻለፍ የቻሉት ኢንስትራክተር ሰውነት ቢሻው በዱባይ ሀገር ሲካሄድ በነበረው የታዳጊዎች ውድድር ላይ ኢትዮጵያን በመወከል ዋንጫና ሜዳሊያ አስመዝግበዋል። አሰልጣኝ ሰውነት ቢሻው የተለያዩ ክለቦችን የማሰልጠን ጥያቄዎችን ወደ ጎን በመተው የራሳቸውን የታዳጊዎች ፕሮጀክት በመክፈት ለኢትዮጵያ እግር ኳስ መፍትሄ ለመሆን የበኩላቸውን ሚና እየተወጡ ይገኛሉ። ኢንስትራክተር ሰውነት ቢሻው በዱባይ ሀገር ከተለያዩ ሀገራት ጋር በነበረ የታዳጊዎች ውድድር ላይ ከ12 ዓመት በታች ውድድር ላይ የዋንጫ አሸናፊ ሲሆኑ ከ15 ዓመት በታች በነበረው ውድድር ላይ ደግሞ የሜዳሊያ አሸናፊ በመሆን ለኢትዮጵያ አሁንም ግልጋሎታቸውን እየሰጡ ይገኛሉ። ኢንስትራክተር ሰውነት ቢሻው ከጣቢያችን ኤንቢሲ ኢትዮጵያ ጋር ባደረጉት የስልክ ቆይታ ሌሎች ሀገራት አመርቂ ውጤት የሚያስመዝግቡበት ዋነኛ ምክንያት የተሻለ ስልጠናና ውድድርን ለታዳጊዎች ስለሚሰጡ ነው ብለዋል። አዎ ምን እዛ ያሉት በአጠቃላይ ልጆች በስልጠና ላይ ያሉ እየሰለጠኑ የሚያድጉ ታዳጊዎች ናቸው። በየእድሜ እርከናቸው ይሰለጥናሉ፣ ውድድር ያደርጋሉ። ቢያንስ በየአመቱ አንዴ ወይም ሁለቴ በእንደዚህ አይነት ውድድር ራሳቸውን ይገመግማሉ። ከዚያ ተነስተው ደግሞ የጎደላቸውን ነገር በስልጠና ያሟሉና ለቀጣይ ስራ ለቀጣይ ውድድር ይዘጋጃሉ። እንዲህ እንዲህ እያሉ ሀገራቸውን ሊወክል የሚችል ቡድን ይፈጥራሉ ማለት ነው። ስለዚህ ዋናው ያየሁት እኔ በልጅነታቸው ስልጠና ያገኛሉ፣ ከዛ በኋላ እያደጉም ሲሄድ እየወደዱ ሲሄዳሉ፣ ራሳቸውም ክሬቲቪቲያቸው እየዳበረ ስለሚሄድ በቃ የተዋጣላቸው ኳስ ተጫዋቾች የሚሆኑበትን ሁኔታ የሚፈጥርላቸው ነው። እኔ እዚያ ያየሁት በሙሉ ሁሉ ነገር የተሟላላቸው ስለሆነ ማለት ነው። ኢንስትራክተር ሰውነት ቢሻው አክለውም ኢትዮጵያን ታዳጊዎች ከሌሎች ሀገራት ታዳጊዎች የተሻሉ ናቸው፣ በምንም አያንሱም ሲሉ ሀሳባቸውን በድጋሚ አካፍለውናል። እውነት ለመናገር ከሆነ የእኛ ሕጻናት በእድሜያቸው ከማንም አያንሱም፣ ከማንም በምንም አይነት ታምር አያንሱም። ያውም የስልጠና ሁኔታቸውና የስልጠና ማቴሪያላቸው የተሟላ እንደነዛ ባይሆንም ማለት ነው እዚው ባገኙት የመስሪያ መሳሪያ እየሰለጠኑ በተለይ በግል ክህሎታቸው ላይ የግል ክህሎታቸው ላይ ከፍተኛ ማሻሻልን ያገኛሉ። የግል ክህሎት ከሌላ ጓደኛ ክህሎት ጋር አብሮ ካልተጣመረ ከጓደኛ ብቻ ጋር ሳይም ሳይሆን ከግሩፕ ጋር ካልተጣመረ፣ ግሩፕ ብቻ ሳይሆን አዚ ሆል ቲሙ አዚ ሆል እንደ አንድ የሚጣመርበትን የስታይል ኦፍ ኮቺንግ አምጥተህ ራሱ በሜዳ ላይ በእያንዳንዱ ህፃን በሚጫወት በቦዳ ላይ ቦታ ላይ ማስተር እንዲያደርግ ካሰለጠንቀው የእኛን ህፃናት በምንም አይነት ተአምር እያደጉ ሲሄዱም የእኛን ወጣቶች ከዛም በላይም ደግሞ ጎልማሶችን እኔ የሚያሸንፍ ነገር ይፈጠራል ብዬ አላስብም። ዋናው ለዚህ ሁሉ ችግራችን አለመስራታችን መሆኑን እኔ ደፍሬ መናገር እችላለሁ።